አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናቸው ወይ ከኔ ከሁሉ ሰላም አልሐምዱሊላህ እንሻ አላህ እንደተለመደው ታጅዊድ ጀምሬ ነበረ የፊደሎችን ግንባታ እያየን ነበረ ያው አልጨረስንም እንሻ አላህ ዛሬ ደግሞ ግማሹን የተወሰነ አብራራላችኋለሁ እንሻ አላህ በአላህ ፈቃድ ሁላችሁም ለመከታተል ለመማር ሞክሩ ማለት ነው ኢንሻአላህ የምንማርበት የምንጠቀምበት አለ አርገን ሁላችንንም ያወቅነውንም እናሳውቅ አለ አርገን ኢንሻአላህ። አሁን ደግሞ አሁለታ ስለ ፊደሎች የአረበኛ ፊደሎችን አደሱን አወለን ለሶስት ከፍለን ነበር ያየነው ግንባታቸውን። አሁን ደግሞ የቀሩትን ውስጥ ውስጡን እናያለን ማለት ነው ኢንሻአላህ። አሁን ቋሚ ሱኩናቸውን አይተናል። ሱና እያ ማለት ማለት ነው ብለና ሱሉስ እያ ማለት ምንድን ነው ብለና ረቡዕ እያ ማለት ምን ማለት ነው ብለና አይተናል ማለት ነው አሁን የምናየው የፊደሎችን የቀሩትን ማለት ነው ውስጥ ውስጡ ነው ኢንሻላ ብዙ ነገሮችን ይቀራሉ አሁን ደግሞ የምናየው በአሊፍ ስኩን የተገነቡ ማለት ነው በአሊፍ ስኩን የተገነቡ ፊደሎች ሀያ ናቸው እነሱም ደግሞ ሀያዎቹ በግጥም ሀያውን ይባላሉ እነሱንም አብረን እናቋጥራለን እንሻአላ። እነሱንም አብረን አንደኛ አርፈባ፣ ሁለተኛ ታ፣ ሶስተኛ ሳ፣ አራተኛ ሃ መፍትኋ፣ አምስተኛ ኸ፣ ስድስተኛ ዳል፣ ሰባተኛ ዛል፣ ስምንተኛ ራ፣ ዘጠነኛ ዛ፣ አስረኛ ስዋድ፣ አስራ አንደኛ ዘዋት፣ አስራ ሁለተኛ ጧ 13ኛ ዟ አስራ አራተኛ ሐርፈ ፋ 15ኛ ቃፍ 16ኛ ካፍ አስራ ሰባተኛ ላም 18ኛ ሐርፈ ዋው 19ኛ ሐው ደሚር ማለት ነው። ሃያ ያ ያዎች እንደ አንድ ነው የሚቆጠሩት። እነዚህ ሃያ ፊደሎች የምንድናቸው ሃያ ዑን ይባላሉ። በአሊፍ ስኩን የተገነቡ መሀከልም ይሁን መጨረሻም ላይ የተገነቡ አሊፍ ስኩን ያለባቸው ፊደል ወይ ማለት ነው። እነዚህ አስራ ሁለቶቹ የምንድናቸው የሱና እያ ፊደል ወይ ናቸው ማለት ነው። ስምንቶቹ ደግሞ የሱሉስያ ፊደል ወይ ናቸው። ሱሉስያ ማለት በሶስት የተገነቡ ናቸው። መሀከላቸው ላይ አሊፍ ስኩን ያለባቸው ማለት ነው። በአጠቃላይ ሀያ ናቸው። በግጥም ሀያውን ይባላሉ። ኢንሻላህ እነዚህን ታየን ደግሞ ስምንቶቹን ደግሞ ሀያውን ለሁለት ትንከፍል እነዛ ግንባታቸው በአሊፍ ስኩን የተገነቡ ነበር። እነዚህ ደግሞ መዳቸው አሊፍ ስኩን የሆነ ፊደሎችን ስምንቶቹን እናወጣለን። እነሱም ደግሞ የስሉስያ ፊደሎች ናቸው ማለት ነው። ስምንት ናቸው። እነሱም ስምንቶቹን እነማን ናቸው የሚለውን አብረን እንከታተል? አንደኛ ዳል ዳል ትንል ራሱ ዳላ አለ፣ አሊፍ ስኩን አለ። ተዛላም አለ ተመዱ በኋላ ቋሚ ስኩን መኖሩ ነው እንላለን። አሁን ተሐረከው በኋላ መዳለ ተመዱ በኋላ ቋሚ ስኩን አለ። እነዚህ ምንድናቸው በአሊፍ ስኩን የተገነቡ። ዛል ትንልም እንደዛው፣ ሶድ ትንልም እንደዛው፣ ዶድ ትንልም እንደዛው ናቸው። እዚህም ጋር ቆፍ ይሄም እንደዛው ነው ካፍ ትንልም እንደዛው ናቸው ማለት ነው። መሃል መሃል ላይ ነው አሊፍ ስኩን ያለው ላም ትንልም እንደዛው አሊፍ ስኩን መሃል ላይ ያለው ዋው። እነዚህ ስምንት ፊደሎች እነዚህን የምናያቸው ስምንት ፊደሎች በምን ላይ የተገነቡት መሃላቸው ላይ አሊፍ ስኩን ያለ። እንዳጠቃላይ የምንይዘው ግን በአሊፍ ስኩን የተገነቡ ሃያ ብለን ሃያውን ብለን እንይዛቸዋለን ማለት ነው ኢንሻአላህ ይሄን እንታል ወደ ቀጣዩ እንሄዳለን ማለት ነው። እሺ አሁን ደግሞ ቀጥሎ የምናየው ምንድን ነው? ይህንን ታየን፣ ምንም መድ የሌላቸው ፊደሎች ምንም መድ የሌላቸው ፊደሎች ሁለት ናቸው። እነሱም ሐምዛና አሊፍ ሐምዛ አሊፍ ናቸው። እነዚህ ምንም መድ የሌላቸው ፊደሎች ናቸው። እነዚህን ሁለት ፊደሎች መድ አናስገባባቸው ማለት ነው። ምንም መድ የላቸውም። ከሃያ ዘጠኞቹ ፊደሎች ውጭ ምንም መድ የሌላቸው ናቸው። እሺ አሁን ደግሞ ራሳቸውን በራሳቸው ቋሚ ሱኩን ያደረጉ ማለት ነው። መጀመሪያ ከንስተው በመጨረሻም በራሳቸው ፊደሎች የሚያቆሙ ፊደሎች ሶስት ናቸው። እነሱም ሀርፈ ሚም፣ ሚም ትንን መነሸዋ ሚም ነው፣ ማቆሚዋ ሚም ነው። ኑን ትንል መነሻዋ ኑን ነው ማቆሚያዋ ኑን ነው ዋው ትንል እነዚህ ፊደሎች ማቆሚያዋ ወው ነው መነሻዋ ወው ነው እነዚህ ሶስት ፊደል ምንድነው ራሳቸውን በራሳቸው ቋሚ ሱኩን ያረጉ ማለት ነው አሁን የምንሰማው ሚም መልሰን የራሷን ድምፅ ነው የምንሰማው ኑን ትንልም መልሰን የራሷን ድምፅ ነው የምንሰማው ማለት ነው ዋው አሁንም የራሳቸውን ድምፅ ነው የምንሰበው። እነዚህ ሶስት ፊደሎች ራሳቸውን በራሳቸው ቋሚ ሱኩን ያረጉ ማለት ነው። እሺ እነዚህን ታየን ደግሞ አሁን ደግሞ የምናየው ምንድን ነው? በወው ሱኩን በወው ሱኩን የተገነባ ፊደል ማን ነው? እሱም ደግሞ አንድ ነው። ያኔ በወው መድ ማለት ነው። መካከል ላይ ወው ያለበት ፊደል ማን ነው የሚለው እሱም አንድ ነው። እሱም ሀርፈኑናት ማለት ነው። ኑን ውስጥ ማናት ያለችው ሀርፈ ዋው ናት። ኑ እንደማወስኩ ኑ ብለን እናነባለን። እዚ ጋ አሁን መዷ ማናት ዋው ስኩን ናት ማለት ነው። ሀርፈኑን ላይ እቺ ናት ማለት ነው። በወው ስኩን ወይም በው መድ የተገነባይ ፊደል ናት። የመድ ፊደል ወይ ደግሞ ሦስት ናቸው። እነሱም አንደኛ ወው መድ ሁለተኛ ያ መድ ሶስተኛ አሊፍ መድ። እነዚህ ከአሊፍ መድ ወው መድ፣ እነሱ ደግሞ ግጥማቸው ኑሂሀ ይባላል። ግጥማቸው ደግሞ ተቆራን የተወሰደ ነው። እነዚህ መድ ፊደሎች በቁርአን ውስጥ የምናገኛቸው ቀይ ወደ ላይ ትንደርስ የምናገኛቸው መድ አድርገን አንዱን ሀረካ አንዱን መድ አስገብተን የምናነባቸው ማለት ነው። ኢንሻላህ መድ የሚባለው ይሄንን ታየን ደግሞ፣ አሁን የቀረ ምንድን ነው? በያ መድያ የተገነቡ በያ መድያ ትንል እንደት ነው? በያ መድያ የሚለው ታልን ግንባታው በያ መድ በያ ሱኩን ወይም ያ መድያ ያለባቸው ፊደሎችን ማለት ነው። እነሱም ስድስት ናቸው። አንደኛ ሀርፈ ጂም ጂም ትንል ጂም ራሱ አለ ያለ ሚም አለ ይሄ ምንድነው? በያ መድን የተገነባው። ሁለተኛ ሐርፈ ሲን፣ ሶስተኛ ሐርፈ ሺን፣ አራተኛ ሐርፈ አይን፣ አምስተኛ ሐርፈ ኦይን፣ ስድስተኛ ማነው? እስኪ እንፈልግ። ሐርፈ ሚም ናት። እነዚህ ስድስት ፊደሎ ምንድናቸው? በያመድያ የተገነቡ ማለት ነው። ግንባታቸው በያ ያለባቸው አሁን አትንል ትንል አይን የምንለው አይደል? አይን ኦ ገይን እና አሁን ምንድን ነው መሀከል ላይ ያለው መዳቸው ማን ነው? ያስኩን ነው ማለት ነው ወይም ያመድ ነው። እነዚህ ስድስት ፊደሎችን ደግሞ ለስንት እንከፍላለን? ለሁለት። እነሱንም ደግሞ ያመድያና ያሊንያ ብለን ያመድያና ያሊንያ ለምን ተባሉ? ታለን ያመድየ የተባለው ፊደሉ መነሻው ከስራ ስለሆነ፣ ያመድየ የተባለው ደግሞ ፊደሉ መነሻው ፈታ ስለሆነ፣ ለፈታ ተስማሚው ደግሞ አሊፍ ስኩን ነው። ለከስራ ተስማሚው ደግሞ ያ ስኩን ነው። አሁን ጂም የምንለው ጃ ነው። ጂም ብለን ትንቀራ፣ ለጂሙን ተስማሚ ማን ነው? ያ ስኩን ነው። ጂም ከስራ ያ ስኩን ጂ እንላለን። አሁን የፈታሁን እኔ ደግሞ አይን ትንል እዝጋ ኢ ወይም እዋላልንም አይን እናያል ነው። ስለዚህ ለአይን ተስማሚ ማን ነው? ለፈታ አሊፍ ስኩን ማለት ነው። አይን ፈታ አሊፍ ስኩን አ ትንል እዝጋ ምንድን ነው? አሊፍ ስኩንን ተቀበለችው ማለት ነው። እሺ አሁን በያመድያ ተገነቡትን አራቱ ፊደሎች እናያለን። አንደኛ ጂም ነው ሁለተኛ ሲና ሶስተኛ ሺን ነው። አራተኛ ሚም። እነዚህ ምንድን ናቸው? በያመድያ ለከስራ ተስማሚው ያመድያ ስለሆነ አሁን ሲን ሺን ያለው ከዛ ሲን ከስራ ያስኩን ሲ ሺን ከስራ ያስኩን ሲ ሺ ነው የምንለው እነዚህ ምንድን ናቸው? አራቶቹ ፊደሎች ተስማሚያቸው ያመድያ ነው፣ በከስራ ስለሚጀምሩ ማለት ነው የምንሻቸው እሺ አሁን ደግሞ የሊንያዎቹን እናያለን። ሊኒያ የተባሉ ደግሞ ሁለት ፊደሎች ናቸው። እነሱም አይንና ኦኸይን ማለት ነው። እነዚህ ሁለት ፊደሎች ናቸው ማለት ነው። አይን ትንል ፈትሐ ነው ብያለሁ። ለፈትሐ ተስማሚው ደግሞ አሊፍ ስኩን ነው። አይን ኦኸይን ትንል ያ ሊኒያ ይባላሉ። ለሊን ተስማሚው ደግሞ ፈትሐ ነው። ስለዚህ ያሊንያ ይባላሉ። እነዚህን ታየን ደግሞ አሁን የቀሩን የእስቲ አላ ፊደሎች ወይም የሚወፍሩ ፊደሎች ማለት ነው የእስቲ አላ ፊደሎች የሚባሉት ተሀያ ዘጠኞቹ ፊደሎች በልጠው ማለት ነው የሚወፍሩ በቃይዳም ሆነ በቁርአን ውስጥ ሆነ ሀረካም ሆኑ ፈትሃም የሆኑ ተንዊኑ የሆኑ ሸዳም የሆኑ የውፍረን የምንቀራቸው ፊደሎች ማለት ነው። ውፍረታቸው ምንጊዜም የማይለቃቸው ማለት ነው። እነሱም ደግሞ ሰባት ናቸው። ሻአላ እነሱን ተመናገሪ በፊት የእስቲ አላ ፊደሎች ይባላሉ። ግጥማቸው ደግሞ ከሱን ዲቅጡን ቀይዝ ይባላሉ። እሺ ፊደሎቹን እናያለን አሁን ሰባቶቹን ያው በቁጥር አቀማመጥ ነው ማስቀምጥላችሁ በቅጥም አቀማመጡ አይደለም። አንደኛ ሀርፈ ጧ ናት። ሁለተኛ ሀርፈ ዷድ ነው። ሶስተኛ ሀርፈ ሷድ፣ አራተኛ ሀርፈ ዟ፣ አምስተኛ ሀርፈ ቃፍ፣ ስድስተኛ ሀርፈ ወይ፣ ሰባተኛ ደግሞ ሀርፈ ኸ ናቸው። እነዚህ ሰባት ፊደሎች የምንድን ናቸው? የእስቲዕላ ፊደሎች ወይም የሚወፍሩ ፊደሎች። ከሀያ ዘጠኞቹ ፊደሎች ሰባት ፊደሎች የሚወፍሩ ሀያ ሁለቶቹ ምንድን ናቸው? እንፊታህ ናቸው። እንፊታህ ማለት አፋችንን በመጠኑ ከፈት አድርጎ የሚነበቡ ፊደሎች ማለት ነው። እንፊታህ ማለት እነዚህ ደግሞ እስቲ አላ ያኔ የሚወፍሩ ፈትሃም ቢሆኑ ከስራም ቢሆኑ ደማም ቢሆኑ ወው ስኩንም ይዘው ቢመጡ ያስኩንም ቢመጡ ይዘው ቢመጡ አሊፍ ስኩንም ይዘው ቢመጡ የሚወፍሩ ፊደሎች ማለት ነው። እነዚህ እስቲ አላ ፊደሎች እነዚህ ደግሞ ለሁለት እንከፍላለን። የእስቲአላ ፊደሎችን ለሁለት እንከፍላለን። እነሱንም ደግሞ እንጢባቅና እስቲፋል ብለን ማለት ነው። እንጢባቅና እስቲፋል የተባሉበትን ደግሞ ሻላ አብረን እናያለን። እነዚህን ለሁለት እንከፍል፣ አራቶቹ እንጢባቅ ማለት ነው። እንባቅ ማለት ማጣበቅ ማለት ነው። በላይኛው ላንቃችን አጣብቆ ማንበብ ማለት ነው። እስቲፋል ማለት ደግሞ ዝቅታ ማለት ነው፣ ወይም አፋችንን የሚያስከፍት ነው። እነሱም ደግሞ እንጢባቆቹ አራቶቹን አብረን እናያለን። ሀርፈ ጧ፣ ያው በአቀማመጣቸውን አሁን የሚቀመጡት ድዋድ፣ ሰዋድ፣ ዙዋ እነዚህ አራት ፊደሎች እንጢባቅ ማለት ነው። ማጣበቅ ወይም ደግሞ የላኛው ላንቃችንን አጣብቆ ማንበብ ማለት ነው። እንጢባቅ የሚባሉት ወደ እንፊታሆች ወይም እስቲፋል የተባሉ ደግሞ ሶስቶቹን እናያለን። እነዚህ ሶስቶቹ ደግሞ ሀርፈል ዐይን፣ ሀርፈ ቋፍ፣ ሀርፈ ኸ። እነዚህ ሶስቶቹ ፊደሎች እንጥባቅነት የላቸውም ወደ እስቲፋል ይሄዳሉ። መጀመሪያ ሀያ ሁለት ብለን ነበረ ሀያ ሁለቶቹን ደግሞ ሶስት ትንጨምርባቸው ሀያ አምስት ይሆናሉ ማለት ነው። እንፊታህ ብለን ነው የምንይዘው። ያው እስቲፋልና እንፊታህ ብለን ወደ ላደሱን አሸራይት እንደርስ እናያለን። በሰፊው በሲፋት እናይ ማለት ነው። ዝጋ ለምንድነው እስቲ ፋልና ንፊታ አደሉም ወይ ብላችሁ ደሞ ደግሞ ሀሳብ ወይም ደግሞ እንትን ሊመጣባችሁ ይችላል። ዝጋ ገና ተመጀመሪያ ሀ ብለን ጀመር ነው ማለት ነው። ቃይዳንና ኢንሻአላ የቀረውን ደግሞ ተቀዱጋ እጨርስላችሁ ይሆናል። እንሻላ በሰፊው እናያለን። ያለን ለዛሬ ዝሁና ቆማለን። ወሰላሙ አለይኩም ወራ